ናታን ይሄ ጺን ራሷን ለማጥፋት ሙከራ ያደረገችውን ሰማ። ቢንያም እና ናታን ለብዙ ሰዓታት ወይም ለብዙ ጊዜያት ተለያይተው ነበር። እንግዲህ የተለያዩበት ምክንያት ናታን በስራ ተወጥሯል። ቢንያምም በአቤል ታግቶ ነበር። በየፊናቸው የየራሳቸው ችግር ለይቷቸው ነበር። ሜስጥርም መቀያየር አቁመው ነበር። ያንን ጊዜም በናታ ላይ ቢንያም ተቀይሞት ነበር። ለምን አቤል እንደዛ ሲያረገኝ ታግቼ የት ነበር ጓደኝነት እንደነበር እንዴ እያለ በጣም ተቀይሞት ነበር። ናታም ጺ አንተንታ አምና ኖር እንደማትችል ሲነግረው አንተና ተካውን በኋላ ከህይወቴ ወጥልኝ ብሎ አሰናብቱ ነበር። ነገር ግን ዛሬ ላይ ናታና ቢኒ አንድ ላይ ሆነዋል። እንግዲህ ናታ ወደ ሚሰራበት ቦታ አካባቢ ማንም ሳያየው በሎኬሽን ልኮለት ቢኒያም ከናታ ጋ ተገናኙ። ከዚያም በኋላ እንግዲህ ናታን ወደ ቤት መምጣቱን ብዙ ጊዜ አይመጣ ማቁሟል በስራ ስለተወጠረ ቢንያም ስለዚህ ራሷን ለማጥፋት ሙከራ ማድረጓን ነገረው። ያን ጊዜ ግን ናታን ራሱን መቆጣጠር አቃተው፣ እየሮጠ ወደ ቤት ወደነጺ ቤት መጣ ወይም ወደ ራሳ ቤት መጣ። በእነዛ ሰዓት ግን እዚህ ቤት ውስጥ የለችም ነበር። ቤት ውስጥ ያለችው እንግዲህ ቤዛና ሎሊት ነበሩ። ሎሊትም እንግዲህ የሎሊት ቀልድ አይጠገብም ነው። መርስ የዋሯት ቀልድ ነው። ስራ ቤዛ እሳት ሲላት ፎቅ ናት ብላ እፎቅ ወጣች። ሴጽ እያለ ስንም እየተጣራ ወጣ ነገር ግን ቢኒያም ተከትሎታል። ቢኒያም ናታን ተከትሎ ሲሄድ፣ እሷም እዚህ ደግሞ ከዳግም ጋር አቤላን ለማጥመድ እጅ ከፍንጅ በወንጀል ለመያዝ ወይም ለመጉዳት እየተወራሯጡ ነው። እንግዲህ አንዲት ልጅ ቀጠረው በእሷ ሊያጠቁት እየፈለጉ ከልጅቷ ጋር እየተወያዩ ነበር። ልጅቷን ደግሞ በጣም ፈርታለች። እነሱም ደግሞ ልጅቱን ስትፈራ ይሄ ነገር ይሳካልናል አይሳካልንም እያሉ በጣም ጥርጣሬ ውስጥ ገቡ። ነገር ግን ከተ ቢጠራጠሩን ከተረጋጋች በኋላ እንዴት ማድረግ እንዳለባቸው ከልጅቱ ጋር ልጅቷን አሳምነው ልጅቷን ብቻዋን ሸኙ ዳግምና በተለያየ ቦታ ማንም እንዳያገኛቸው እንዳያቸው ለየብቻ ሄዱ። ፂም እንግዲህ ወዴን ቤቷ ስትመጣ አሁንም ሉሌት ቁጭ ብላ አገኘቻት። አንቺ የትም ትሄጃለሽ? ወንድምሽ እየጮሮ ወጥቶልሻል። ወደ ፎቃለቻት ስትመጣ ግን ቤዛና ቢንያም እንዱ ምናታ ሆኖ ከከላስ ውስጥ ነበሩ። ቤዛ ላይ በጣም አፈጠጠባት ናት እንዴት ደውልሽ አትናገሪም? በእህቴ ቀልድ የለም። ለእሷ ነው የምኖረው። እንዴት ዝ ታረጊያለሽ? እንዴት ብሎ ቤዛን በጣም አስቀይማት። ስልክህን መች ትከፍታለክ? እቤትስ መች ትመጣለክ? የት ነህና ነው እኔ የምነግርክ መጀመሪያን ተ ለህ ትኑርላት ብላ በላ ቤዛን ስለከፋት ጥራው ሄደች። እንግዲህ ያን ጊዜ ጽህ በራ እያዳምጠች ሆና እያዳመጠች ነበር። በሩን ስከፍተው ምን እየሰራሽ ነው? ያወራነውን ሰማሽ እንዴ አለቻት። አይ አልሰማሁም ገና መጣሁ አለቻት ተገባች። በኋላ ግን ጽህ በጣም እናታ፣ እንደ በፊቱ ሱቁ አልነበረም የተቀበላት እስኪ የሆነውን ነገር አስርጅኝ እያለ እያለቀሰ አፈጦ ነበር የጠየቃት እሷም አለቀሰች እሱም አለቀሰ እኔ ኮላንች ነው እንደዘማ ነው ማናለኝ ራስሽን ልታጠፊ ነበር እያለ እውነት ነው እያለ እያለቀሰ ተቃቅፈው በለእሶ ሁለታቸውም ለእሷቸውን ቀጠሉ

ድርጊቱን እኔ ያደረኩት እንጂ ሀሳቡ የቤዛ እንደሆነ ከቤኒ ጋ ለማስታረቅ ብላ እንዲያደረገችው ነገረችው። ቤኒ ያቃል ይህን ጉዳ ነጣይ አያቅማችው እንኳን አላወቀ ብሎ ከዚያ በኋላ ሰላም ሰነፈ ቤዛን የሚቅርታ ጠይቃት። ነገር ግን በጣም ስላስቀይማት ይቅርታ አልተቀበለችው። ቤዛ ወደ ቤት ገብታ ዚያ ያረጋጋቻት። እንግዲህ ሉሊት የሉሊት ነገር በጣም የምታስቅናት ሉሊት እንግዲህ ደስ ሲሆን ዝም ብላ ትቀልዳለች። እንግዲህ ያፌት ኤፍዬን ደግሞ ወንጀል የሚሰራበትን ወረቀት አስፈርሟታል። በጣም ያሳዝናል። ያለንን ላለመፈረም ብዙ ታገለች። እራስ አፈርምበትም እንዴ እያለች ተከራከረች። ነገር ግን አልቻለችውም፣ ግዴታ ፈረመች። እንግዲህ አቤል የሚባለው ደግሞ በጣም ክፉ ሰው፣ ከስር ከስር እየሄደ አሁንም ጺን በእጁ አድርጓታል። መረጃ እየያዘ ቤንያንም አስወግደዋለሁ ብሎ ያስፈራራታል። ያፌትንም በእጁ አድርጎታል። እሱ ሲወጣ ሲል መረጃ እየያዘ አሁንም ወደ ውጭ ወጥተ እንመጣለን ብለው ኤፍየን ይዟ ሲወጣ ያፌት እሱ ግን ገብቶ የተለያዩ የሚታሰሩ የታገቱ ልጆችን ፎቶ እያነሳ መረጃውን ካስቀመጠበት የግድ ከፍቶ አወጣበት። ያፌትን በእጁ አድርጎታል። መረጃውን ሁሉ ይዟል። አቤላ ገኒን ቁጭ ብላ ገበያ ስትሸጥ ግን ጉልት ትሸጫለሽ እንዴ እያለ ሄደባት። ምን አገባ እያለች እሷም አንቀሳቀሰችው። ነገር ግን ሊጠጋ ፈለገም። እኔ ምለው ልጅ ጋር ነው አላት። እውነት ነው እንዴ አለችው። አረ አውቀ ነው አቱንም እሷ ጋር አለች። ነገር ግን አሁንም

በጣም እየሄዱ ነው ያሉት። በስተመጨረሻም ዳግም ከቤት ገብቶ ስልክ ሲደውል እናቱ የለችም። አይ ውጭ ላይ ነኝ የሆነ ጉዳይ ወጥቼ ነው መጣው ስትለው፣ ደንግጦ ወጣ። ከዚያም እየሮጠ ሲመጣ ዳግምን አገኙ አቤላን አገኙም። አቤላ እንግዲህ መንገዱን ሲሄድ ዳግም ተሸሸጉ ፊት ለፊቱ አፈጠጠበት። አሁን ላይ ዳግም በእህቱም መጥቶበታል፣ በእናቱም ያጓደኝነታቸው ወደ ጸብ ወደ መከዳት ተለውጧል። ዳግም በጣም ስሜታዊ ነው። ፊት ለፊት አንቆ ለመያዝ ምንም አልቀረውም፣ መደባደባቸውም አልቀረም። ግን በጣም ያሳዝነው የእፉዬ ነው በወንጀል መያዟ። ያፌት ወንጀል ነው ያስፈረማት ወረቀቱ። እንግዲህ የናታን ጓደኛ እናት ደግሞ ሕገ ወጥ ገበያ እያዘዋወረች አሁንም በዛ መንገዷ ላይ እንደቀጠለች ናት። ያንን የምትልከውና የምታስመጣውን እቃ እያወራች እና ቴክስት እያረገች ባለበት ሰዓት ወንድ ልጇ ከሷ ጋር የሚያስማማው እንግዲህ ብቅ ሲልባትም በጣም ደነገጠች። እንዳለቀውን ነው እንዲያይባት በቦርሳዋ ጫን አርጋ ያዘችው። እሱም አይ አላየሁትም፣ አላየሁሽም፣ አትጨነቂ፣ አትደንግጪ። አንተልሽ ግን ምንልሽግንለምንሰራለ በሰዓት አለችው። አይ ዛሬ ስራ መግባት አልፈለግኩም፣ አልገባሁም ማለት እንዴት ነው ግን የምታየኝ? እንዴት ነው የምትናገረኝ? አታከብረኝም እንዴ አንተ እናተኮ ነኝ አለችው። ምን አልኩኝ? ከጥላ እኮ ነው የመለስኩልሽ ባየሁን ነገር አላት። የማትረባ አንተ ከዛ ከማይረባ ተፈጥራ ብላ አባቱን በአባቱ ሰደበችው። ሄዶ አነቃት። በጣም ይገርማል። እናትና ልጅ መሀል ምንድን አይነት ህጻት ቢኖር ነው በጣም አይወዳትም እሷም እንደዛው በጣም የሚያሳዝነው ኤፍዬ ናት ኤፍዬ በጣም ብዙ ነገር ታገለች አሁን ላይ ግን ወንጀል ያለው ወረቀት ፈረመች ያፌት ግን በጣም ጨካኝ ነው እንግዲህ ህጺና ዳግም አቤልን ያጠምዱት ይሆን ወላነሱ እሱ ይቀርማቸዋል እንግዲህ በጣም አሁን ላይ ተለውጣለች ዳግምን ይዛ አቤላን እንግዲህ የስራውን ለመስጠት ከታች ከላይ እያለች ነው። ይሳካልን እንዲሆን አይሳካልን እያሉ ሁለን ልብ ናቸው። ዳግም ደግሞ አቤላን ከዛ በፊት አግኝቶታል በጣም ስሜታ የሆነ ሳይደበድበውም አይቀርም። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቀጣይ ነው